ሰራችው በስተ በስተመጨረሻ አባባን አታላ ዋናውን መረጃ ዋናውን የቤት ካርታና ፕላን በእጇ አስገባች። በጣም ያሳዝናል። ካሊቡን እጅግ ደነገጠ። እንዴት አባዬ ልትሳሳት ትችላለህ? እንዴት ለዚች ለአረመኔ አሳልፈህ ትሰጣለ ብሎ ሲለው፣ እባክህ ልጄ፣ እውነት ለመናገር እኔ ራሱ ምንም ግራ ገብቶኛል ። ማለቴ እኔ የማቀው ፎርጅጁን መስጠቴ ነው እንጂ በፍጹም ዋናውን ነው ብዬ አላሰብኩም። ነገር ግን አሁን ሳይን ዋናውን ነው የወሰደችው እሷ ብሎ እርፍ አለ። ዳኒ ዳኒ እንደምንም ብሎ አሁን ላይ ቴናን እያሽበለበለ እና እያባበለ ይገኛል። እሱም ቆይ ለምንድን ነው በእኔ ስም የማታዞርልኝ ብሎ ሲላት ምን ማለት ነው በአንተ ስም የማዞርልህ ታዲያ ወረቀቱን አባባ ከፈረመልሽ በኋላ ለምንድነው በእኔ የማታዞሪው እስኪ ንገሪኝ እንዴ እኮ ለምንድነው ባንተ እና ታዲያ አፈቅረሃለሁ እወድሃለሁ እያልሽ አይደለ እንዴ ስለዚህ የመውደድሽንና የማፍቀርሽን ጥግ እኔም ለየዋ በእኔ አዙሪልኝ እና ሁሉንም ነገር እናስተካክለዋለን ብሎ አላት ከዛ አይዳኔ በፍጹም ባንተማ አይሆንም ወንድ ልጅ ያን ያህል ገንዘብ መያዝም ሆነ ንብረት መቆጣጠር አይችልም። ስለዚህ በእኔ ስም ይሁንና እያንዳንዱን ነገር አብረን እናደርጋለን ብለው አረፈች። ካሊብ ካሊብ እጅጉን ደንግጠው በአንድ ሲያያቸው እገላቸዋለሁ ብሎ ቢለዋውን ይዞ እበሩ ስር ክፍት ሲያደርገው አባባ መጣ። አባባ በጣም ደነገጠ። እንዴት እንደዚህ ታደርጋለህ ካሊብ? ካልሆነልህ በራስ ማንነት መቅረብ እንጂ እንዴት አክስት ነኝ ብለህ መተህ የሰው ሰው ገለህ እስር ቤት ትገባለህ። ያ መሃል አብድሃል እንዴ? ቆይ እኔ አላሳዝንህም? ተወትስ ቢሆን አታሳዝንህም? እስር ቤት ገብተህ ከዛ እኔና ትሆንትን የማይገሉን ይመስልሃል እንዴ? እሷ እንደሆነች በጣም አረመኔና ጨካኝ ናት። ከፈለገችም ሰው አስቀጥራ ልትገለን ትችላለች። ቆይ እንዴት ነው አንተ ከኔ ትሻላለህ ብዬ ስል ጭራሽ ከኔ ብሰህ ታርፈዋለህ። አይ አባዬ እንቶ እንደውም ትዕግስት አለሁ እኔ ግን በፍጹም ትግስት የለኝም። አይ ልጄ፣ እንደዚህ አይደለም። ሁሉም ነገር ቀስ ብሎ ነው የሚሆነው እንጂ ባንተ ስሜታዊ በመሆን አይደለም። አይ አባዬ፣ በፍጹም እኔ አለቃትም እገላታለሁ። አረ እባክህ! ታዲያ አሁን ገለህ የት ነው የምትገባው? እስር ቤት እኮ ነው መቼም ፍርድ ቤት ስለ ማገጠችብህ ግዴል የሚል ይመስልሃል? ንብረትህን ስላጭበረበረች ግዴል የሚል ይመስልሃል እንዴ? ለህግ አሳልፈ ስጥ ነው እንጂ የሚለው ስለዚህ። እና ታዲያ ይሄ ምንም መፍትሄ አይሆንም። አሁን ያደረከው የጅል ስራ ነው። ስለዚህ አሁን ሂድና ልብስህን ለባብሰህ በቃ እንደምንም ብለህ መጥቻለሁ ብለህ ተናገር። ምን? እኔማ አላደርገውም። አይ እንግዲህ ተናገርኩ። የአባትህን ምክር የምሰማ ከሆነና እሷን መጣል የምትፈልግ ከሆነ እኔ አልኩህን በሙሉ ታደርጋለህ ብሎ አባባ ልክ ልኩን ነገረው። እሱም ደግሞ እሺ በቃ አባዬ አንተ ያልከው ይሆናል። ሰላም ሰላም! ውድና የተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ፣ ደህና ነኝ። ይህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛዋ ሚስት እና የሰራተኛዋ ትሁት እንደቀጠለ ይገኛል። ዛሬ አነጋጋሪውና እንዲሁም ደግሞ በጣም ብዙ ነገር የምንማርበት እንደቀጠለ ይገኛል። ካሊብ ትሁትን ቆይ፣ ትሁት ግን እንዴት ቻልሽው? ማለቴ ይህን ሁሉ ነገር እንዴት በዚህ ልክ ትዕግስተኛ ልትሆኝ ቻልሽ? ጭራሽ እኮ በጣም አደንቅሻለሁኝ ብሎ ሲል ይኸውልህ፣ ካሊብ፣ እውነት ለመናገር አንተ እንደ አባተ ትግስት የለህም። ማለቴ አባትህ በጣም ትግስተኛ ነው። አንተ ግን ፍጹም ትግስተኛ አይደለህም። ስለዚህ ነገር ከምታበላሽ ወደ ራስ ማንነት ብትመለስ ባይነኝ። ነኝ እንዴ? ጭራሽ እኮ! አረ፣ ተይ፣ ተይ፣ ተይ! እገዛ አልጋ ላይ እገዛ ቤቴ ላይ፣ ማሬ፣ ውዴ፣ ተይንጂ፣ ተይንጂ። ትሁት እና ታዲያ ምን ይጠበስ? ከዚህ ሌላ ምን ጠብቀህ ነበር? እውነት ለመናገር ይሄ አዲስ ይመስልሃል አይደል? ለነገሩ ለአንተ አዲስህ ነው ምክንያቱም እኔን እናባየን ከማመን ይልቅ እነሱን አይደል እንዲያመንከው። ስለዚህ ይገባሃል። ታይ ታይ ታይ፣ በፍጹም እነዚህ ሰዎች አይደሉም። አይ እንግዲህ፣ ሰውም ሆኑ አውሬም ሆኑ ዝሮ እነሱ ማድረግ ያለባቸውን ነገር በሙሉ እያደረጉ ነው። ስለዚህ እባክህ ተረጋጋ ብላ ትሁቴ ካሊብን አረጋጋችሁ። በሌላ በኩል ካሊብ ሰተት ብሎ ሲገባ በጣም ደነገጠች ቲና። ቆይ ለምን መጣ? እንዴት መጣህ? ምንድን ነው እያለች ስትል፣ ምን ማለት ነው እንዴ አልገባኝም፣ እኮ ትሰሚኛለሽ? ይሄ እኮ ቤቴ ነው ሲቀጥል፣ አንቺ ምን አስደነገጠሽ? ከዛ ዘወር አለች እና ወደ አባባ። ወይኔ በቃ ሁሉም ነገር ተበላሸብኝ ማለት ነው እንዴ። ምን አቅደሽ ነበር? ምንድን ነው የተበላሸብሽ ቲና? ባልሽ እኮ ነኝ። እንኳን ደህና መጣ ብለሽ መደሰት ሲገባሽ ጭራሽ እንዴት ነው ምንድን ነው ትያለሽ? ደግሞ ምንድን ነው አባዬ፣ የምንሄድበትን አልተውከውም አይደል? አረ ቀስ ብሎ አባባ፣ በፍጹም አልተውኩትም። ለምን እተወዋለሁ? ግን በፍጹም ካሊብ መስማት የለበትም እሺ አልኩሽ አይደል? እንዴ ያልሽኝን ነገር በሙሉ አደርጋለሁኝ። ደግሞ ለምን ብዬ ነው ለካሊብ የምናገረው? በፍጹም ለካሊብ አልናገርም ብሎ አባባም ሁሉም ተስማሙ ከዛ ሰተት ብለው እንግዲህ መፈራረሚያው ጋ ሂዳ አባባን እንዲፈርም አደረጋችሁ ከዛ ካሊብና እንዲሁም ደግሞ አባባ ትሁት ሆኑና መሳሳቅ ጀመሩ ይገርማል አይደል በጣም የምታስቅና ድንቅ ፍጥረት ናት ግን የሰው ልጅ እንዴት በዚህ በዚህ ልክ ይጨክናል? አለ ካሌብ። እና ቆይ አንተ ከዚህ በላይ ምን ጠብቀህ ነበር? እሷ እኮ እኛም ማጥፋት ነው የምትፈልገው ቤተሰቡን። ስለዚህ ከእሷ ሌላ ምንም ነገር አትጠብቅ። ከዚህ በላይ ገና ብዙ ነገር ታደርጋለች ብሎ ሲል እኔማ፣ ይሄን መታገስ አልችልም፣ በፍጹም መታገስ አልችልም። አባዬ ግን የግድ ልትታገስ ይገባል። ካልሆነ ግን ትክክለኛ ማንነቷን በፍጹም ልናውቅ አንችልም። እሷ በዚህ ብቻ የምታቆም ይመስልሃል እንዴ? ገና ብዙ ነገር የምታደርገን ይመስለኛል እኔ። ስለዚህ በትዕግስት እንጠብቃታለን ብሎ አባባ አስማማው። እሺ አባዬ፣ ግን ቆይ ማለት ወረቀቱ እርግጠኛ ናት ታምነናለይ እንዴ? ልብ እናርጋ ነዋ። እንደውም የበለጥ እንድታምነን ነገ ሌላ ቦታ አንድ ቀጠሯለን። ስለዚህ ሰዎችም ስለሚገኙ በቃ ከዛም በኋላ ታምናለች። እሺ አባዬ፣ እንግዲህ ነገ ምን እንደምትሆን አውቃለሁ አያለሁኝ፣ ብሎ አለ ካሊብ። በሌላ በኩል ጥንብዝ ብለው ሰክረው ካሊብና ላ ይቅርታ ዳኒና እንዲሁም ደግሞ ቲና እየተወናገሩ መጡ። ከዛ ባሌ፣ ፍቅሬ፣ የኔ ውድ እያለች ስትል ዳኒ ደነገጠና ስትሰክር እንደዚህ ናት ማለቴ ወንድሟና ባሏ ይምታታባታል ብሎ ሲል ካሊብ ድጋለ እና እውነት ለመናገር እሷ ብቻ ሳይሆን የተምታታው አንተ ራስ በጣም ተምታቶብሃል። አንተም እኮ ሰክርሃል፣ ዳኒ አለው። አይ እኔ እንኳን ሰከርኩም፣ እሺ ካልክ እሺ። ግን በደም እንደሰከርክ እኔ እርግጠኛ ነኝ፣ ይታወቀኛል እኮ። ለማንኛውም አንቺ ሂደሽ ተኝ፣ እናንተኛ፣ ባሌ፣ አያያይ፣ እናንተ ሂዳችሁ ተኙ፣ እኔ ቀስ ብዬ ልተኛ እችላለሁኝ፣ በሉ ሂዱ፣ ብሎ ቲና የ ቀባጥራ ቀባጥራ ሂዳ ተጋደመች እና ተኛች። ጠዋት ዳኒ በጣም አዋርድሽኛል። እንዴት እንደዚህ ታደርጋለሽ? አትጠጭ ብዬሽ ነበር። እንዴ ምን አደረግኩኝ? ያምሻል እንዴ ጠጥተሽ ሰክረሽ እኮ ያላልሽ ጉድ የለም። ምን አልኩ ደግሞ? እንዴ ምን አልኩ ይባላል እንዴ? ጭራሽ እኔን ባሌ። ምን ይሄማ ቅዴ፣ እቅድ የተበላሸ ማለት ነው። ቀላል እቅድሽ ተበላሽ። እንዴ ምን ያላልሽው ነገር አለሽ? አሁን ለማንኛውም ቀስ ብለሽ ሄደሽ የእውነት ነቅተውብኛል ወይ አልነቁብኝም ወይ የሚለውን ነገር በደንብ ማጣራት አለብሽ። ካልሆነ ግን እመኝ፣ ከኔ ጋ ነው የምንጠላው ብሎ ዳኒ አስፈራራቴናል። እሺ የእኔ ፍቅር። ቆይ ለምንድን ነው ሁሌ በእኔ የምትናደደው? ያልከኝም በሙሉ እያደረግኩ አይደል? እንደ እንደዛ ነው። ለማንኛውም ግን ትሰምኛለሽ፣ አሁን ወረቀቱን ልክ እንዳገኘሽ ለእኔ ትሰጭኛለሽ። ለምን እና ታዲያ የእውነት መውደድሽንና ማፍቀርሽን በዚህ ነው የማየው። አብረን ነው ስራውን የሰራ ነው፣ ስለዚህ የግድ በእኔ ስም ታዞርልኛለሽ ብሎ አላት። እሱን እሺ፣ ለማንኛውም ከዚህ በኋላ ከምንም ነገር በቃ፣ ማንም ሆነ ማንም፣ እኔ እናንተ ላይ አይጮህብንም ማለችው። እሱን ችግር የለውም ቀስ ብለን ብናወራ አይሻልም? ማን ይጮህብን ማን አይጮህብን? እኔ ደግሞ ታውቂያለሽ፣ ትክክለኛ እየመሰለኝ አይደለም። ለምንድን ነው እንደዚህም አይመስልም። አይ እንዴት በዚህ ልክ የሰው ልጅ ቤቱን አሳልፎ ይሰጣል? ብዬ ነዋ። ብቻ ግን እናየዋለን። ውይ፣ ዊ ደግሞ ዳኒ ሁሌ በቃ መሳሳት ነው አይደል ስራ